ልጅን አድነኝ እያለች ነው። ሳሮን ሳሮን፣ እንደኔ አንጀቷን አንጀቱን የበላው ማን ነው? እንግዲህ ሳሮን ወደ እነ ቤዛ ቤት ተመልሳ ለምን ቤት ያቶ ጭም ለምን በድጋሚ ተመለሰች፣ መጣሽ እያላት ነው ሱራፌል ማለት ነው። እሷ ግን ያለችበት ሁኔታ በጣም አደጋ ላይ መሆኑን አላወቅም። እንግዲህ ሳሚና ሳሮን እውነቱን ተናገሩ ለቤዛ ና ለሱራፌል ሱራፌል ሳሚን በድጋሚ ሌላ ሴራ እያሴርክ ነው ወይስ እውነትን ነው እያለ ነው። ስለ ዶክተሩ ሲነግራቸው የሳሚ ዋናው ነገር የቤዛ ሕይወት መትረፉ ነው። በድጋሚ የቤዛን ሕይወት ሳሚ አትርፎላታል። ሳሚ እንደገና በድጋሚ ሕይወት የናተረፍከው አይደል ሁለተኛ ዳ ሰጠኛ እያለችው ነበር ቤዛ ራሱ እንግዲህ መጀመሪያም አንተን ሱራፌልን እንዳጠምድህ ያደረገኝ ያን መናጤ ዶክተር ነው አለች ሳሩ ለሱራፌል። የኔ ልጅ ትሙት ወይ፣ ልጄን አግቶብኛል ብላ ነገረችው። እንግዲህ ቅንጅርቴ አሁንም ለቤዛ በድጋሜ ካልደረሰ ላሳሚ ሕይወቱ አደጋ ላይ ነው እያለ ለሉሲ እየነገራት ነው። ሉሲ ደግሞ በቅናት እየተንጨረጨሬ ነው። ለቤዛ መርዝ ስጫት። ትንሽ ትንሽ እያለች እግሯን ሽባ ያደርጋታል። ለትንሽ ጊዜ ነው ነበር ያለው ዶክተሩ ግን የሆነው ነገር ከባድ ነው ቤተሰብ። እንግዲህ ቅንጅርቴ በጣም ደስ ብሎታል። ማማዬ ጋራ እኔ እሷ ልጠይቃ ስመጣ እሷ ይቅርታ ልጠይቃ ስመጣ እሷ ትልቅ ይቅርታ አቀረበችልኝ። እቅፍ አደረገችኝ። በጣም ደስ ብሎኛል እያለ ነው። እና ቅንጅርቴ በጣም ተለውጧል። ለብሷል፣ ዘንጧል። ዛሬ ደግሞ ፍቅር ፍቅር ሸቷል። ሲጋራም ቀንሷል፣ መጠጥም አልጠጣም ማለት ነው እንግዲህ። ሲ አንተስ ተሰርበህም ፍቅር ተመልሶላሃል። እኔ ግን በጥፊም በምንም ተመታ አንተ ፍቅርህ ተመልሶ ተመልሱልሃል። እኔ ግን ሊመለስልኝ አልቻለም። ዛሬም እዛችሁ ከቤዛ ስራ አልጠፋም ሳሚ እያለች ነው ሉሲ በፍጹም ተስፋ እንዳትቆርጭ። ምናልባት እኮ አንድ ቀን የስሜትሽ ሊገባው ይችላል። እንግዲህ ሉሲ አሁንስ እኔ ከዚህ መኮብለል ሳይሻለኝ አይቀርም። ሳሚ እኔን አላገኘም፣ በፍጹም አሁንም ቤዛ ጋር ነው እያለች ብሎ ለቅንጅርቴ። ቅንጅርቴ ደግሞ ተስፋ አድርጌ የትም አንንቀሳቀስም እዚህ ቤት ፍቅራችንን ሳናስመልስ ብሏል። እየቀለድሽ ነው። ይልቁንስ እየቀለድኩ ያለሁት እዚህ ነው። እድሜን አንድ ነገር ላይ እየጨረስኩ እንዳለሁ እየተሰማኝ ነው። ቤተሰቤ አያቴ ብቻ ናት። እሷን ጂ በስራ ባገዛት ይሻል አያቴ ጋር ሄጂ እዛው አያቴን ልጎብኛት ልጠውራት፣ እያለች ነው። ምክንያቱም የሳሜ ፍቅር መላም የለው እያለች ተስፋ የቆረጠ ይመስላል። ሉሲ ዘይ ስል ሳሜ ይለቀኛል። ቀቀይ ስኒ ይዘኛል፣ እና ሳሚ በህይወቴ እየተጫወተብኝ ነው ብላለች። ቺ ሉሲ እንግዲህ ቤዛ ዶክተሩ እሷ ሊገላት እንደፈለገና መድኃኒት እንደሰጣ ስታቅ ውስጤ እየነደደ ነው፣ ሁለመናዬ እየተርበተበተ ነው። አሞኛል። ግን ዶክተሩን ምን አድርጌው ነው? ሁሉም ሰው ምን አድርጌው ነው መግደል የሚፈልገው እያለች እንግዲህ እየተናደደች ነው እንግዲህ ሱራፌልና ሳሚ እየተጣሉ ነው። ምክንያቱም እኔ የላከውን መድኃኒትና መርስ ሂጄ ምንነቱ መለየት አለብኝ አለ ሳሚ። እኔ እኔ መለየት ያለብኝ እያለ ሱራፌል አብረው ተያይዘው ተጣልተዋል። ምክንያቱም ሳሚ አሁንም አታምነኝም ወይ በማለት ተጣልተዋል ማለት ነው። ሶቆሰ ስላለ አጣራለሁ። እንግዲህ ሳሚ እኔ አጣርቼ በቪዲዮ ለሳሮን መርዙን ሲሰጥ ስለቀረጽኩት አጣርቼ ያንን ዶክተር ጋር ማውናስ ይዘዋለሁ እያለ ነው። ዙራፊል ደግሞ አሁንም ላፉ አምነሃለሁ አለ እንጂ አሁንም አላመነኝም እያለ እየተናደደገኝ እንግዲህ ሳሮን ይቅርታ አድርጊልኝ። ቤዛ ከአንቺ ጋር ይሄንን ነገር መፈጸም አልቻልኩም። ትላታለች ቤዛ ደግሞ ብዙ ነገር ዋሽ ተሽኛል ግን በልጅሽ አዝኛለሁ በመያዟ ትሎች እንደማያደርጋት ቃል እገባልሻለሁ። እኛ ከቃተኑ እንኳን ወደ ሕግ እንሄዳለን። አይ ሕግ እንኳን ቢቀር ይሻላል። ዲ ሳሮን የልጇ ነገር አሳስቧታል። ቤዛጌ ልጅን ግን የሚገላት ይመስልሻል? እያለች ስትጠይቃት፣ አይገላትም አይዞሽ እያለች እያጽናናቻ ትገኛለች። ስልስ ማለት እባክሽን ተረጅኝ ለልጄ ስነሄንን ማድረግ የፈለኩት ተረድቼሻለሁ። ቆንጆ ግን እንዴት እንግዲህ መድኃኒቱን ልጄን እንዲለቅልኝ መድኃኒቱን እንደወሰር ሻርገን ብናስመስል ሳለ ሻሩን ችግር የለውም፣ እናስመስላለን አይዞች። ምክንያቱም አራታችን ብቻ ነው የሚስጠሩን የምናውቀው ብላለች። ሳር ቤዛ እንግዲህ ሉሲ ከሳሚ ጋር ደውላ የትነ ስትለው ከነ ሲላት በጣም በቅናትን ጭርጭር ብላለች። ንገራይ መሆንህ ነው ምን ተፈጥሮ ነው ስትለው፣ ደግሞ በስልክ የሚወራ አይደለም፣ በኋላ እነግርሻለሁ ብሎ ጆሮዋ ላይ ሲዘጋባት ጭራሹን ተናዳለች ማለት ነው። በድካሜ ነፍሴን እንግዲህ ይህ መናጢ ዶክተር የሰጣትን መርዝ ለምን እስካሁን አልሰጠሻትም ወይ ለቤዛ በማለት ይጠይቃታል። ሳሮንን እስካሁን ምግብ አላዘዘችኝም እንዴት አድርጌ ልስጣት ስትለው፣ ሻሂ ወይ ቡና ስሬና እዛ ውስጥ ጨምረች ሲጫት እያለ ነው። እንግዲህ ሳሚ አጣርቶ የመርዝ ምንነቱን እንዴት አድርጎ እንደሚገል አጣርቶ መጥቷል። እሱም ደግሞ በአንዴ የሚገል መርዝ ነው ማለት ነው። እንግዲህ ሳሮን ዶክተሩ ሱራፌልን ልብሳ ወላልቀሽ ቪዲዮ ቀርጭሽ ብያላትን? ስትነግረው ይቺ ልጅ ቤት መውጣት አለባት፣ ብዙ ችግሮችን አድርሳብኛል እያለ ነው። ለእኛ ስትል መስሎኝ ልጇን ትታ እዚህ ላይ ቁጭ አለችው። ስለዚህ ስለ እሷ ልጅ መላ መፍጠር ነው የሚያስፈልገው እንጂ ከእሷ ጋር ጭቅጭቅና ንዝንዛ አያስፈልግም ብለዋል ቤዛ እና አሁን ደግሞ ከሱ ጋር ልትጣላ ላይ ነው ለሁለተኛ ጊዜ ሕይወቴን ያተረፈልኝ ሳሚ እንዴት አሁንም ጥላቴ ነው ትላለ፣ ስራሌ ሱራፌልን ቤዛ። እሱ ደግሞ እኔ አሁንም ጥላቴ ነው፣ ምክንያቱም ሰላይ ልኮብኛል፣ ሰላይቱም ሳሮናት ብሏል ሱራፌል። ሰማኛለ ሩቤል እኮ አንተንም ሊጎዳ ፈልጎ ነበር። ምን? መቼ ነው ደግሞ ሱ ሊጎዳ የነበረው? ትናለማሽ ዝም ብላ ስቃ ባጠ ስለአቷንማ በደንብ አርጋ ማወቅ አለባት ሱራ ፌልንም አንተንም ሊጎዳ ነበር ከዚህ ቀደም ወይ ሱራ ፌልን ቪዲዮ ቅረጩ ወይ ቪዛ ግደያት ብሎ ነበር ምርጫ የሰጠኝ ብላ እንግዲህ ሁሉንም ነገር ታስረዳለ ሳሮን ማለት ነው ይህ ሳሮን የበፊቱንም እንዳትናገርበት አፏፏን አፏፏን እያለ ሱራፌል ያስቀምጣታል እሷ ግን ትክክለኛውን ሁሉንም ነገር ለቤዛ ታስረዳታለች ማለት ነው ለምንድን ነው እንዳትናገር ማፈቅድላት ሳሮን ለእኛ ናት ሳሮን ሁሉንም ነገር ታውራና ትናገር ትላለች ቤዛ ሳሮን አፈሻሳስ ለምስት ሳሮን ቆይ አንተ ለሚስት ይ ሚስጥር ቢወጣ ምን አስጨነቀ? እንግዲህ አንተ ለሚስት ታማኝ ባልነህ ሁሉ ሚስጥር ቢወጣ አለ ምንድን ነው የጨነቀ ትለዋለች ሱራፌልን። እውነትም ታማኝ ሆኖ ተገኝተዋል ሱራፌል አሁን ላይ እንግዲህ፣ በፊትም ጥፋት ቢኖርበት አሁን ላይ ግን ጥርት ያለ ሚስቱን አፍቃሪ ሆኗል ሱራፌል ማለት ነው። እየተኛ ጊዜ በእርግጥም በጣም ስትጨጋጀቡ ነበር ምንም ነገር አለ ነገር አልከኝ እንጂ የሆነ ነገር እንዳልጠጣው ነበር። እኔ ነበር ኩት ያደረኩት። ምንም የተፈጠረ ነገር የለም። ሮቤል ነው የሚጠጣው ነገር ውስጥ መርዝ ጨምሪ እና ራቁቱን አድርገሽ ቪዲዮ ቀርጾች ላኪልኛል። እንግዲህ ያኔም ቢሆን ራሱን ስቶ ቪዲዮ ቀርጮች ሲለኝ ያኔም ቢሆን ልጅን በልጅ እያስፈራራኝ ነበር። ልጅን ይዘውብኝ ነበር ስላለ ሳሮን በጣም ተገርማና ተደንቃ ቤዛ በጣም አደገኛ ዶክተር ነው። እኔ ይህን ሰውዬ እገለዋለሁ እያለ ቤዛ እየዛተችበት ነበር።